ሰው በችሎታው በብቃቱ ከፍታ ላይ መውጣት ይችላል። ከፍታ ላይ ሆኖ እንዲቆይ የሚያደርገው ግን ካራክተሩ ነው ይባላል። ከዚህ ህይወት መቀየር ያለበት ምንድን ነው ብዬ ጠይቃለሁ። ብዙ ጊዜ ሀዘንተኛ ነኝ፣ ማዝናለሁ። ብዙ ጊዜ ዲፕሬስድ ሆናለሁ። ትላልቅ ሰዎች በሙሉ በምድር ላይ በታሪክ የኖሩት ከፍተኛ ዲስፕሊን ያላቸው ሰዎች ናቸው። ለእኔም ጥሩ አይደለም፣ ለቤተሰቤም፣ ለጓደኞችም፣ ለስራ ባልደረቦችም ጥሩ አይደለም ካልን በየትኛውም ዕድሜ ላይ መለወጥ ይቻላል። ቶሎ አይሳካም። ተስፋ አለመቁረጥ ነው። ተስፋ ያስቆርጣል። ምክንያቱም አላደርግም ያልሽውን ነገር ወዲያውኑ ልታረጊው ትችላለሽ። ሙሴ የጽላቶቹን ተቀብሎ ቃል የተጻፈበትን ማንም ሰው እንዳይሰብራቸው ነው የተሰጠው። ሲወርድ ግን ራሱ የመጀመሪያ የሰበራቸው ጥሎ የሰበራቸው። ስለዚህ አላረግም ያልሽውን ነገር ነገ አይደለም፣ ልክ ከዚህ ስንወጣ ልታረጊው ትችላለሽ። ተስፋ ያስቆርጣል። እሱም መታገስ፣ እሱም እውቀት ያስፈልገዋል። እንዲህ አይነት ለውጦች ትግስት ይጠይቃሉ። ላጠፋ እችላለሁ። የወሰንኩት ውሳኔ ላይሳካ ይችላል። አልጠጣም ብዬ ልጠጣ እችላለሁ። ሰው አልናገርም ብዬ ልናገር እችላለሁ። በጊዜ በሰዓት እተኛለሁ ብዬ በጣም ሌት ልተኛ እችላለሁ። እና ያ በሚሆንበት ጊዜ ይሄ ያለ እንደሆነ በሁሉም ሰዎች፣ ይህን ውሳኔ በሚወስኑ ሰዎች ዘንድ ያለ እንደሆነ በመረዳት ተስፋ ለመቁረጥ ራስን ማበረታታት ያስፈልጋል። ፐርሰናሊቲ ሶስት ነገሮች አሉት፣ ሶስት ኮምፖነንቶች አሉት አንደኛው ስሜቶቻችን ናቸው፣ ኢሞሽን የሚባሉት ደስታችን፣ ሐዘናችን፣ ቁጣችን፣ ንዴታችን፣ መነጫነጫችን እነሱ ሁሉ ስሜቶቻችን ኢሞሽን ነው። ሁለተኛው ደግሞ ኮግኒሽን የሚባለው ነው። እሱ ደግሞ ሐሳባችን ብዙ ጊዜ የምናስበው ሐሳብ ምንድን ነው ስቶት ኮንቴንት ይባላል። ሐሳባችን እንዴት ነው የሚፈሰው ትምህርታችን እውቀታችን ከብዙ ንባብ ከትምህርት ቤት ያገኘነው እውቀት ሁሉ ይሄ ሁሉ ተሰብስቦ ደግሞ እዛ ውስጥ ይቀመጣል። ቢሄቪየር ደግሞ የሚባለው ሶስተኛው የፐርሶናሊቲያችን ኮምፖነንት የምናደርገው ነገር ሁሉ ይጨምራል። አለባበሳችንን፣ አመጋገባችንን፣ አኗኗራችንን በሙሉ የትኛውም ግልጽ የሆነ የሚታይም የማይታይም አክሽንና እና ሪያክሽን ነው የሚባለው። ይሄ ቢሄቪየር ይባላል። ስለዚህ እነዚህ ሶስቱ ድምር የስሜቶቻችን የሀሳብ እውቀታችን እና የባህሪያችን ወይም ቢሄቪየር የሚባለው የእነሱ ሶስት ድምር ፐርሰናሊቲ ይባላል። ካራክተር ደግሞ የሚባለው የስብእና የፐርሰናሊቲ ኮሩ ነው መካከለኛ ዋነኛው ነው እና አንድ ሰው ያለው የአእምሮና የእሴት የሞራል እሴቶቹ እሱ ደግሞ ካራክተሩን ይሰራል። ምን ይባላል? ሰው በችሎታው በብቃቱ ከፍታ ላይ መውጣት ይችላል። ከፍታ ላይ ሆኖ እንዲቆይ የሚያደርገው ግን ካራክተሩ ነው ይባላል። ስለዚህ አሁን የሰው ማንነት ስንል የማንለውጣቸው ነገሮች አሉ። ቁመቴ መቀየር አልችልም፣ የቆዳይን ቀለም መቀየር አልችልም። በጄኔቲክ ሜካፕ ያገኘሁት ነገር አለ። ፐርሰናሊቲን ግን መለወጥ ይችላሉ። አሁን እንግዲህ ሲገነባ ከሁለት ነገር ነው የሚመጣው። አንዱ ከጄኔቲክ ሜካፓችን ነው ከወላጆቻችን። ሌላው ደግሞ ከኢንቫይሮንመንት ነው። ያደግነው ትምህርት ቤት፣ የተማርንበት ትምህርት ቤት፣ ወላጆቻችን ያሳደጉን፣ የነበሩን ጓደኞች፣ እነዚህ ሁሉ ለማንነታችን ኮንትሪቢዩት አድርገዋል። መለወጥ በምንፈልግበት ጊዜ ግን በመጀመሪያ ሰልፍ ኤግዛምኔሽን ይባላል። ራሳችን እናያለን። ከዲህ ህይወት መቀየር ያለበት ምንድን ነው ብዬ እጠይቃለሁ። ለምሳሌ ስሜቶቼ ነው ያለው። ስናደድ ምንድን ነው የማደርገው? ቶሎ እናደዳለሁ። ስናደድ ሰዎች እናገራለሁ። ስደሰትስ እንዴት ነው ሪያክት የማደርገው? ብዙ ጊዜ ሐዘንተኛ ነኝ ማዝናለሁ። ብዙ ጊዜ ዲፕሬስድ እሆናለሁ ብዬ ራሴን እጠይቃለሁ። ከዛ እነሱን እጽፋለሁ። ወደ አስተሳሰብ ይሄድና ሳስብ ብዙ ጊዜ ኔጌቲቭ ነገሮች ነው የማስበው፣ ጠማማ ሐሳብ ይመጣብኛል ወይስ ብዙ ጊዜ ፖዚቲቭ ናቸው የማስባቸው ነገሮች ብዬ ይላለሁ። እውቀቴ ምን ያህል ነው? ለማደግ ፈቃደኛ ነኝ ወይ ማሻሻል ከዛ ቢሄቪየር ጋ መጣና በአኗኗሬ ምን ላስተካከል አመጋገቤ ላስተካከል አለባበሴ ላስተካከል ብዬ ራሴ ራሴን አይቼ እነዚህ እነዚህ እነዚህ ቢስተካከሉ ብዬ አወጣለሁ። ጥሩ ጓደኛ ካለኝ ደግሞ ጓደኞቼ እንጠይቃለሁ። እንደው ከኔ ግን ላለመናደር ተስማምተሽ ነው መጀመሪያ። ምክንያቱም በሚነግሩሽ ነገር መቀየም የለብሽ ከኔ እንዲቀየር የምትፈልጓቸው ነገሮች ምንድን ናቸው ብለሽ ጠይቃቸዋለሽ። ምክንያቱም ጓደኛ መስተዋት ነው። ስለዚህ ጓደኞችሽን ትጠይቂና ይሄ ይሄ ከአንቺ ሕይወት ይሄ ጥሩ ነው፣ በዚህ እዚህ ጋር ግን ብታስተካኪ ብለው ይሰጡሻል። እነሱን ትይዣለሽ። በፐርሶናሊቲም ስናይ ለምሳሌ የራኬብን ፐርሶናሊቲ የኔን ፐርሶናሊቲ ማየት ከፈለግኩኝ የማያቸው ነገሮች አሉ። በስነ ልቦና አንደኛው ለአዲስ ነገሮች ክፍት መሆን ኦፕነስ ቱ ኤክስፒሪየንስ ይባላል። አዲስ ነገር ለመማር ፈቃደኛ ነኝ ወይ? አዳዲስ ሰዎችን ለማግኘት ፈቃደኛ ነኝ ወይ? በአዲስ መንገድ ለማሰብ ኢማጂኔቲቭ ለመሆን ፈቃደኛ ነኝ ወይ? ይሄ አለኝ ወይ ተብሎ ይጠይቃል። አንዱ ይሄ ነው። ሁለተኛ፣ ኤክስትሮቨርዥን ይባላል። ኤክስትሮቨርዥን ራሴ መግለጥ ይችላለሁ ወይ? ሶሻብል ነኝ፣ ከሰዎች ጋር ግባባለሁ፣ እወጣለሁ። ኖ ማለት ያለብኝ ቦታ ላይ ነው ላለሁ። አሰርቲቭነስ ይባላል ለምሳሌ ሲኒማ እያየሽ ሙቪ እያየሽ ተቀምጠሽ ከኋላ ያለው ሰው በእግሩ የተቀመጠሽበትን ወንበር ይመታል እና ዝም ብለሽ ጨርሰሽ ነው የምትወጪው ወይስ ዞር ብለሽ እየረበሽከኝ ነው ብለሽ ታስቆሚዋለሽ? ይህ አሰርቲቭነስ ይባላል። እና ይሄኛው ደግሞ ኤክስትሮቨርሽን ላይ ይካተታል። ሶስተኛው ኢሞሽናል ስታቢሊቲ የሚባል ነው። መረጋጋት፣ የተረጋጋ ሰው ካልም መሆን ስቴብል መሆን አንዳንድ ሰው ቅድም አግኝተሽው ሃይራኬ እንዴት እንዴት አደርሽናን ብሎ ጠዋት ከሰዓት በኋላ ስታገኙ ሰላም ስትዩ ሰላም ብሎች ላይ አልፍ ይችላል። ሞዲ ሊሆን ይችላል። ስለዚህ ኢሞሽናል ስታቢሊቲ የሚባለው ስሜታችን የተረጋጋ ነው ወይ ወይስ ሞዲ ነን ይለዋወጣሉ፣ የሚለውን ደግሞ በሱም ነው። አራተኛው አግሬብልነስ ይባላል። ለምሳሌ እዚህ የእናንተ ስታፋሉ ማ ከማጋ ተስማምቶ መስራት ይችላል አምስቱ ዋናዎቹ የሚባሉት ናቸው እነዚህ ስነ ልቦና ላይ ፐርሰናሊቲ የሚታይባቸው አምስተኛ ኮንሽንሽየስነስ ይባላል ኮንሽንስነስ ሳይሆን ኮንሽንሽየስነስ ኮንሽንሽየስነስ ማለት ዲሲፕሊን ነው አንደኛ የጀመረውን ስራ ይጨርሳል ወይ ስራውን ይጨርሳል ጠንካራ ሰራተኛ ነው ዲሲፕሊንድ ነው ትላልቅ ሰዎች በሙሉ በምድር ላይ በታሪክ የኖሩት ከፍተኛ ዲሲፕሊን ያላቸው ሰዎች ናቸው አሁን ቤንጃሚን ፍራንክሊን የሚባል የሀያኛው ክፍለ ዘመን ታላቅ ሰው ይባላል እና የእሱን የሱን ህይወት ስታይ በጣም ሀይሊ ዲስፕሊንድ ነበር እና ብዙ ፕሮፌሽኖችን ይዞ ከፍተኛ ስራ የሰራ ሰው ነው። ስለዚህ አምስቱ እነዚህን እናያለን ማለት ነው። ምቅድም እንዳልኩሽ ከሦስቱ የፐርሶናሊቲ ኮምፖነንትስ እንለያለን፣ በአምስቱ ትሬቶች ደግሞ እናያለን። እንግዲህ አሁን የመጀመሪያ አዌርነሱ ነው። ውቀቱ ያስፈልጋል። ለካ መለወጥ ይቻላል፣ ፐርሰናሊቲ መለወጥ ይቻላል የሚለው ልለወጥ ይችላለሁ ብለን እናስባለን። እና አብረንም ስንኖር ሰዎች የማይደሰቱባቸው ባህሪዎች ይኖሩናል ማለት በእኛ አይደሰቱም። በምናረገው ነገር ላይደሰቱ ይችላሉ። ቤተሰቦቻች ለምሳሌ ቤት ውስጥ አባት ወይም ባል የሚያረጋቸው ነገሮች ለልጆችም ለሚስቶ የማያስደስቱ ነገሮች ይኖራሉ። ግን መለወጥ እችላለሁ ብሎ ካመነ ፐርሶናሊቲ መለወጥ ይችላል ብሎ ካምነ፣ ቅድም እንዳልነው ራሱን አይቶ ይሄን ይሄን ማስተካከል እፈልጋለሁ። እናንተስ ምን እንዳስተካከል ትፈልጋላችሁ? እኔ ልጆቼን ጠይቄያቸው አውቃለሁ። እኔን ስታዩኝ ደስ የማይላችሁ ነገር ምንድን ነው? ምን ምን ላስተካከል? ብዬ ጠይቄያቸው ነገረውኝ ያውቃሉ። ከዛ እነሱን ትይዥና ለመለወጥ አንቺ ፈቃደኛ ከሆንሽ ቶሎ አይሳካም። ተስፋ አለመቁረጥ ነው። ያ ልንለውጠው ለምሳሌ ከቢሄቪየር ሱስ ሊሆን ይችላል ከቢሄቪየር ጓደኛ ማብዛት ሊሆን ይችላል። እነሱን ነገሮች ለመለወጥ እንሞክራለን። ሲያቅተን እንደገና ስንወድቅ እንደገና እንቀጥላለን። ትግስት ይጠይቃል። ግን እንደሚለወጥ አምነው ከባህሪያችን ውስጥ መጣል ያለብን ነገሮች አውጥተን እንመጣለን። ለምሳሌ ሲናደድ የቃላት የሚያወጣ ከሆነ ሲናደድ ወደ ጠብ የሚገፋው ከሆነ ምን ያደርጋል? በሌላ ነገር ይለውጠዋል። በሌላ አክሽን፣ ንዴቱ ላይቀር ይችላል። ግን ንዴቱ እንዴት ነው የሚያስተናግደው ነው ስለዚህ ሲናደድ ከሰውየው ጋር ከመጣላት ፈንታ ዞር ብሎ ወክ ማድረግ ወይም ሌላ ነገር ማድረግ ሌላ ክፍል መሄድ እንዲህ አይነት ለውጦችን በስሜቶቹ ላይ ማምጣት ይችላል እውቀት ላይ ደግሞ የጎደለኝ የቱ ጋር ነው እኔ ብዙ እውቀት የሌለኝ ለምሳሌ ታሪክ አካባቢ ከሆነ እውቀት የሚያንሰኝ ለምን አላነብም እየነሳለሁ ትምህርት እድሜ ላይም ደግሞ ከሆን በየትኛው ምድብ መማር ይቻላል ለምንድን ነው የማልማረው ይህን ነገር ለምንግብቻ ልማር ብሎ ይወስንና ራሱን በእውቀት ለማሳደግ ደግሞ ይሄዳል። ስለዚህ ከእያንዳንዱ ከሶስቱም ላይ ከዋና የፐርሰናሊቲ ኮምፖነንት ላይ ያገኘናቸውን አውጥተን መጣል ያለብን ነገሮች አውጥተን መጣል፣ የማይጠቅሙ ሰው የማይወዳቸው እኛንም የሚጎዱ ነገሮች ይሆናሉ፣ አውጥተን እንጥላቸዋለን። መጨመር ያለብን ነገሮች ደግሞ ሲኖሩ ጨምራል። ለምሳሌ ከአሁን በኋላ ትግስተኛ ሆናለሁ ብዬ አስባለሁ። ምሳሌ አሁን አንገር አለ፣ ከዛ ዴንጀር አለ አንገርና ዴንጀር የሚለያዩት በአንድ ፊደል ነው። አንገር ላይ ንዴት ላይ ከፊቱ አንድ ዲ ስጨምርበት ዴንጀር ይሆናል አደጋ ይሆናል። ከተናደድኩኝና በንዴት የሚሄድ ከሆነ አደጋ ውስጥ ልገባ ነው ማለት ነው። ሁሌ አሁን ይችን አስታውሳታለሁ። አንገር እኔ ጋ ሲመጣ፣ ንዴት ሲመጣ፣ ዴንጀር መጣላለሁ። ስለዚህ አልጣላም፣ በሰላም አልፋለሁ ማለት ነው። እንዲህ አይነት ለውጦችን እናያለን። ለምሳሌ አዳዲስ ነገሮችን ለምን ከፍት አልሆንም? ለምን አልግባባም ከሰዎች ጋር? እነሱ እኔ ቀድሜ ለምን ሰላም አልልም? እነሱ ሰላም እስኪሉ ለምን እጠብቃለሁ? ላለሁ ይሄ ኮንሸንሸስነስ ያልኩሽ ጋር ለምን ዲሲፕሊን አልሆንም? በየቀኑ እስከ ሰባት ሰዓት ስምንት ሰዓት ድረስ ፊልም እያየሁ እያመሸሁ ለምን የምተኛበትን ሰዓት አልወስንም? ጠዋትስ ተኝቼ ከማረፈድ በዚህ ሰዓት መነሳት አለብኝ፣ ራሴን ዲስፕሊን ላድርግ፣ ጊዜን በትክክል ልጠቀምበት እያለ እነዛን ነጥቦች እያየን ራሳችንን ሙሉ በሙሉ መለወጥ እንችላለን እና ውብ የሆነ ስብዕና በጣም የተዋበ የፊዚካሉ ብቻ ሳይሆን የተዋበ ስብዕና ይኖረናል። ሰዎች የሚያከብሩት፣ ሰዎች የሚወዱት ይሆናል። እንዲህ ስብዕናችንን አስበንበት ስንለውጥ እና ስናሳምረው ራሳችን ስናስጌጠው ደስ ነው የሚላቸው፣ በለውጣችን በጣም ነው የሚደሰቱት። እንግዲህ በዓመታት ሲጨምሩ ዕድሜ ሲጨምር እውነት ነው ያ ፐርሶናሊቲችን እየተሰራ እየተሰራ ሄድና በጣም እንለምደዋለን። ግን በየትኛውም ዕድሜ መለወጥ ይቻላል። ችግር የሚመጣው እኛ ራሳችን ያንን ትክክል ያልሆነውን ነገር ከተቀበልነው ነው። ለምሳሌ አሁን ቅድም ባነሳ ነው ምሳሌ ሆ እኔኮ ስናደድ አያድርስብሽ የብዬ ራሴ የማደንቀው ከሆነ ያንን ሀሳብ አለውጠው። እኔኮ እንደዚህ ነኝ ብለን ራሳችን አክሴፕት አድርገ ነው ከወደድ ነው ልንለውጠው ፈቃደኞች ካልሆን አለውጠው። ግን አይተነው ለኝ ጥሩ አይደለም ለቤተሰቤም ለጓደኞቼም ለስራ ባልደረቦቼም ጥሩ አይደለም ካልን በየትኛውም ዕድሜ ላይ መለወጥ ይቻላል። ተመልካች የማያምርብንን ነገር ያውቀዋል። የሚመለከትን ጓደኛዬ እኔ የሚያምርብኝን ነገር እኔ ያምርብኛል ብዬ ያልኩትን ነገር እንደማያምርብኝ ሊያስብ ይችላል። እሱና ሊነግረኝ ይችላል። ከዛ እርዳኝ፣ አሁን ለውጥ ማምጣት ፈልጋለሁና አግዘኝ፣ ስታይ ጠቁመኝ፣ ልክ እዛች ነገር ልገባ ስል አስቁመኝ ብዬ እርዳታ ማግኘት ይችላሉ። ከዛ ፕሮፌሽናል ሄልፕም ማግኘት ይቻላል።